ታማኝ ግብር ከፋዮች አዲስ አበባ ለአፍሪካ ከተሞች ምሳሌ እንድትሆንና እንደገና እንድትሰራ በማድረግ የላቀ ሚና መወጣታቸውን የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ተናገሩ። በአዲስ አበባ ደረጃ 387 ታማኝ ግብር ከፋዮች እውቅናና ሽልማት ተበርክቶላቸዋል። መቅደስ እንዳለ በአዲስ አበባ ገቢዎች ቢሮ አዘጋጅነት በአዲስ ኢንተርናሽናል ኮንቬንሽን ማዕከል በተካሄደው የታማኝ ግብር ከፋዮች የሽልማትና የእውቅና መርሃ ግብር ላይ ከፍተኛ የመንግስት የስራ ኃላፊዎች ታድመውበታል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ታማኝ ግብር ከፋዮች አዲስ አበባ ለአፍሪካ ከተሞች ምሳሌ እንድትሆን የላቀ ሚና መወጣታቸውን ተናግረዋል። በአሁኑ ጊዜ በአዲስ አበባ ከተማ የሚታየው ሁለንተናዊ ለውጥ ያለ እናንተ ታማኝ ግብር ከፋዮች ተሳትፎ ይሳካል ተብሎ አይታሰብም። እናንተ ግብር ከፋዮች አዲስ አበባ ከተማ እንደገና እንድትሰራ አድርጋችኋልና ከፍተኛ ምስጋና ይገባችኋል። እንኳን ደስ አላችሁ። የአዲስ አበባ ከተማ ከንቲባ አዳነች አበቤ የእውቅና መርሀ ግብሩ ሌሎች ግብር ከፋዮች ወደዚህ መስመር እንዲመጡ የጎላ ሚና እንደሚኖረው ገልጸዋል። የከተማ አስተዳደራችን ለህገወጥነት ቦታ የለውም። ስለሆነም ከግብር አሰባሰብ ስርዓታችን ጋር በተያያዘ በመንግስት ቤት ውስጥም ሆነ በውጪ ያሉ የግብር ሌቦችን በህግ ተጠያቂ የማድረግ ስራችን ውጤታማ ለማድረግ በጋራ እንደ አንድ ቤተሰብ መስራት ከሁላችንም የሚጠበቅ ኃላፊነት ነው። ከእናት መቀነት የሚሰርቁ አካላት በእናንተ ታማኝና መልካም ስም ስር ሊጠለሉ አይገቡምና የ2017 በጀት ዓመት የገቢ አፈጻጸም ከ2016 አንጻር ብልጫ ማሳየቱን የገለጹት የአዲስ አበባ ገቢዎች ቢሮ ኃላፊ ቢኒያም ምክሩ ውጤቱ የተገኘው በታማኝ ግብር ከፋዮች ተሳትፎ መሆኑን ተናግረዋል። ባጠናቀቅ ነው የ2017 የበጀት ዓመት በ87 ቢሊየን ብር ወይም በ59.6 በመቶ እድገት የተመዘገበ ሲሆን ከተማችን ካላት ምቅ የገቢ አቅምና ባለፉት ዓመታት የከተማዋን ሁለንተናዊ ብልጽግና ለማረጋገጥ የተሰሩ ዘርፈ ብዙ የልማት ስራዎች የሚያመነጩትን ተጨማሪ የገቢ አቅም ስንመለከት በቀጣይ ጠንክረን መስራት እንደሚጠበቅብን የሚያመላክት ነው። በመድረኩ ታማኝ ግብር ከፋይ በሚል እውቅና ከተሰጣቸው መካከል 65ቱ በፕላቲኒየም 104ቱ በወርቅ እንዲሁም 198ቱ በብር ደረጃ የተቀመጡ ናቸው። ተሸላሚዎቹ የተሰጣቸው እውቅና የበለጠ እንዲሰሩ እንደሚያተጋቸውም ገልጸውልናል። ዛሬ ያየሁት ነገር በጣም ትልቅ ነገር፣ ትልቅ የቤት ስራ ተሰጥቶኛል። ግብር መክፈል ጠቀሜታው ለብዙ ነገር አለው አንድም እራስ ማሳደግ ነው። ሁለተኛ በኔ በኩል ያሉትን በድርጅቱ ስራ በኩል ያሉትን ብዙ ሰው እድል ይፈጥራል፣ የሰራተኛ እድል ይፈጥራል። ለሶስተኛ ጊዜ ነው የተሸለም ነው። በሌላ ድርጅትም እንደዚሁ ከሳምንት በፊት ከጠቅላይ ሚኒስቴሩ እጅ ተሸልመናል። በዚሁ ማለት ነው፣ በሲስተር ካምፓኒ። በጣም የሚገርመው ነገር ግብር በመክፈላችን በጣም ደስተኞች ነን፣ እኛ ብቻ ሳንሆን ሰራተኞቻችን በሙሉ ምክንያቱም በመክፈላችን የሚሰሩትን ስራዎች እያየን ልባችን እየረካ ነው ያለ። የታማኝ ግብር ከፋዮች እውቅና በፌዴራል ደረጃ ጠቅላይ ሚኒስትር አብይ አህመድ በተገኙበት መካሄዱ ይታወሳል። ኢትዮ ቴሌኮም አካታች የዲጂታል ትራንስፎርሜሽንን ለማፋጠንና ተጠቃሚነትን ለማሳደግ የሚያስችሉና በክላውድ ላይ የተመሰረቱ ዘኔክሰስ ስማርት ዲቫይሶችን አስተዋወቀ። በዚህም መሰረት የዘኔክሰስ ዲቫይሶችን የስማርት ፊቸር ስልኮች፣ ታብሌቶች፣ ዴስክቶፖች፣ ላፕቶፖችና ሌሎች ምርቶችን በተመጣጣኝ ዋጋ ለደንበኞች ማቅረቡን የኩባንያ ዋና ስራ አስፈጻሚ ፍሬዎት አምሩ ተናግረዋል። ሰላሳ ስምንት በመቶ የሚሆነው የዓለም ህዝብ ወደ ሶስት ነጥብ አንድ ቢሊዮን የሚሆነው የቴሌኮም ኢንፍራስትራክቸር ባለበት አካባቢ ይኖራል። ነገር ግን ኢንተርኔት አይጠቀምም። አሁን ጥያቄው ይሄ ነው። የዲቫይሶች ቀደም ብዬ ጠቀስኳቸው እዚህ ጀርባ ላይ የምታያቸው ዲቫይሶች አፎርደብል አለመሆን አክሰሰብል አለመሆን ኢንፍራስትራክቸሩ ከተዘረጋ በኋላ እንዳንጠቀም አድርጎናል ማለት ነው። ለዚህ ነው ዘላቂነት ያለው እድገትን ከማረጋገጥ አካታችነትን በትምህርት በጤና በግብርና በሁሉም ዘርፍ አካታችነትን ከማረጋገጥ ዲጂታል ፋይናንስ ያልነው በቴሌብርም በሌሎችም የመጣው ፋይናንስ በገጠር ላለው ማህበረሰብ ተደራሽ እንዲሆን ይሄንን የዩዜጅ ጋፕ ኢንፍራስትራክቸር ኖሮ እየተጠቀሙ ያልሆኑትን ዜጎች ማህበረሰብ ክፍል ማስተማር፣ ማንቃት፣ እንዲጠቀሙ የሚያስችላቸውን ዲቫይስ ማምጣት ያስፈልጋል። እንደ ሪፖርተራችን ኤዶሚያስ ንጉሴ ዘገባ ዘ ኔክሰስ በሞባይልና ሌሎች ዲቫይሶች ውድነት ምክንያት የኢንተርኔት አገልግሎትን የማይጠቀሙ ዜጎችን ችግር በማቃለል ማህበረሰቡን ተጠቃሚ እንደሚያደርግ ዋና ስራ አስፈጻሚዋ ገልጸዋል። ያስፋፋ ነውን ኔትወርክ በአግባቡ እንዲጠቀሙበት ግለሰቦች እንደዚሁም ተቋማት ዲቫይስ ስንል እንግዲህ የሞባይል ብቻ ሳይሆን ላፕቶፕ፣ ታብሌት፣ ወርክ ስቴሽን እነዚህን የመሳሰሉትን ሁሉ ያካተተ ዲጂታል ትራንስፎርሜሽኑን እውን የሚያደርግ ዲጂታል ፈርስት ያለውን አገልግሎቶቻችንን ሁሉ ወደ ዲጂታል ለማምጣት ዲጂታል ትራንስፎርሜሽኑ ሁሉንም የማህበረሰብ ክፍል እንዲያቅፍ ተደራሽ እንዲያደርግ በማሰብ እነዚህን በርከት ያሉ የምታያቸው ስማርትፎኖች ክላውድ ፎን ናቸው የፎርጂን አገልግሎት መጠቀም እንድትችሉ ያደርጋቸዋል ማለት ነው። ሰኪርድ ናቸው ክላውድ ላይ ያለውን የሴኩሪቲ ፈንክሽናሊቲ የምንላቸውን ሁሉ በሚገባ የሚገለገሉ ናቸው ማለት ነው። ወደ ቀጣዩ ዜና እናልፋለን። በፈረንጆቹ 2025 የአፍሪካ መቶ ትልልቅ ባንኮች ዝርዝር ውስጥ ስድስት የኢትዮጵያ ባንኮች መካተታቸውን የአፍሪካ ቢዝነስ መጽሔት ዘገባ አመላከተም ኢትዮጵያ በፋይናንስ ዘርፍ እያከናወነችው ያለው ሪፎርም የባንክ ኢንዱስትሪው ፈጣን እድገት እንዲያስመዘግብ ማድረጉንም በዘገባው ተጠቅሷል። ጌታቸው ባልቻ። መሠረቱን በእንግሊዝ ያደረገውና በአፍሪካ ኢኮኖሚያዊና ቢዝነስ ጉዳዮች ላይ ትኩረት አድርጎ በመዘገብ ቀዳሚ የሆነው አፍሪካ ቢዝነስ መጽሔት በዚህ ሳምንት የአህጉሪቱን የባንክ ዘርፍ እድገት የተመለከተ ዘገባ አስነብቧል። በበርካታ መለኪያዎች ከአንድ እስከ መቶ ያለውን ደረጃ የያዙ የአፍሪካ ባንኮች ዝርዝርንም ይፋ አድርጓል። ዓመታዊው የመጽሔቱ የአፍሪካ ባንኮች ግምገማ በዋናነት የባንኮችን ካፒታል ቁጠባና ያገኙትን ገቢ መሰረት ያደረገ ነው። የምሥራቅ አፍሪካ ቀጠና የባንክ ዘርፍ ከሌላው የአፍሪካ ክፍል ፈጣን እድገት እያስመዘገበ መሆኑንም የመጽሔቱ ዘገባ አመላክቷል። በአሁኑ የባንኮች የደረጃ ዝርዝር የኢትዮጵያ ባንኮች ካለፈው ዓመት አንጻር ከፍተኛ ደረጃ ማሻሻላቸውን የመጽሔቱ የግምገማ ውጤት ጠቁመዋል። በፈረንጆቹ 2025 ከአፍሪካ 100 ትልልቅ ባንኮች ዝርዝር ውስጥ ከቀዳሚው ዓመት ከፍተኛ የደረጃ ማሻሻል ካሳዩ አስር ባንኮች ውስጥ ብዙውን ድርሻ የያዙት የኢትዮጵያ ባንኮች መሆናቸውንም ዘገባው ያመለክታል። ከአፍሪካ 100 ግዙፍ ባንኮች ዝርዝር ውስጥ 6 የኢትዮጵያ ባንኮች የተካተቱ ሲሆን ይህም ከቀዳሚው ዓመት በአንድ ብልጫ አለው። በአፍሪካ 100 የባንኮች ዝርዝር ውስጥ 29ኛ ደረጃን በመያዝ የኢትዮጵያ ንግድ ባንክ ከኢትዮጵያ ባንኮች ቀዳሚው ሲሆን የኢትዮጵያ ልማት ባንክ ደግሞ በ46ኛ ደረጃ ላይ ተቀምጧል። በተጨማሪ አዋሽ ባንክ 50ኛ፣ ዳሽን ባንክ 71ኛ፣ አቢሲኒያ ባንክ 72ኛ፣ ኦሮሚያ ህብረት ሥራ ባንክ ደግሞ ዘጠና ሶስተኛ ደረጃን በመያዝ ከአንድ መቶ ዝርዝር ውስጥ ተካተዋል። በማክሮ ኢኮኖሚ ማሻሻያው የባንኩ ዘርፍ ለግሉ ባለሀብት የበለጠ ክፍት እንዲሆን ኢትዮጵያ ያደረገቻቸው ማሻሻያዎች ዘርፉ በሀገሪቱ እድገቱ እንዲፋጠን እያደረገ መሆኑንም የአፍሪካ ቢዝነስ መጽሔት ግምገማ ያመለክታል። በባንክ ዘርፍ ጥብቅ የነበሩ ሕጎች ላይ የተደረጉ ማሻሻያዎች ለዘርፉ እድገት አስተዋጽኦ ማበርከታቸውም ይጠቀሳል። ይህ ሁኔታም የኢትዮጵያ ባንኮች በቀጣይ በአፍሪካ ያላቸውን ደረጃ የበለጠ እንዲያሻሽሉ እንደሚያደርግ ይታመናል። ኢትዮጵያ የባንኩ ዘርፍ በዲጂታል ቴክኖሎጂ የተደገፈ እንዲሆን መጠነ ሰፊ ስራ የሰራች ሲሆን የባንክ ስራ አዋጅን በማሻሻልም የውጭ ባለሀብቶች በዘርፉ እንዲሰማሩ ምቹ ሁኔታዎችን ፈጥራለች። አሁን ላይ በኢትዮጵያ ከ30 በላይ ባንኮች የሚገኙ ሲሆን ጠቅላላ ሀብታቸው ደግሞ ወደ አምስት ትሪሊዮን ብር ደርሷል። አምስተኛው የፓኪስታንና አፍሪካ የንግድ ልማት ጉባኤና የፓኪስታን ምርቶች ኤግዚቢሽን በአዲስ አበባ ሚሊኒየም አዳራሽ ተከፍተዋል። በኤግዚቢሽኑ ላይ ከአንድ መቶ በላይ የፓኪስታን ኩባንያዎች የተለያዩ ምርቶቻቸውና አገልግሎታቸውን አቅርበዋል። ወይንሸት ደጀኔ ተጨማሪ አላት። በአዲስ አበባ አሁን ላይ የፓኪስታን የአፍሪካ ንግድ ልማት ኤግዚቢሽን እና ጉባኤ እየተካሄደ ይገኛል። በኤግዚቢሽኑ ላይ ከመቶ በላይ የፓኪስታን ኩባንያዎች የህክምና መሳሪያ፣ የውበት መጠበቂያ እና ሌሎች ምርቶችን ይዘው ቀርበዋል። በኤግዚቢሽኑ ሌሎች ምን አይነት ምርቶች ቀርበዋል? ይህን እድልስ እንዴት አገኙት? የሚለውን ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። አክሳ ፋርማ ሶስት ኩባንያዎች አሉት። ከነዚህ ውስጥ አንዱ መድኃኒት ምርቶች የሚያቀርበው ኩባንያ ነው። መድኃኒት የሚያልቅ ምርት ነው። ጥራት ያለው መድኃኒት በጥሩ ዋጋ ካቀረብን፣ በአፍሪካ ያለው ገበያ ደግሞ ጥሩ ነው። የእኛ ሀሳብ በኢትዮጵያ በመጀመሪያ መድኃኒቶችን ከፓኪስታን ማስመጣት እንፈልጋለን። ከዚያም በአዲስ አበባ ፋብሪካ አቋቁመን መድኃኒት የማምረት እቅድ አለን። ፕሮዳክት እንደምትመለከቱት ይዘር የቀረብ ነው። የምናምርተውን የሴቶችና የወንዶች የውበት መጠበቂያ ነው። ኤግዚቢሽኑና አቀባበሉ አስገርሞኛል። ወደ ኢትዮጵያ ከመምጣቴ በፊት የነበረኝ አመለካከት ፍጹም የተለየ ነበረ። በመሰረተ ልማት ያከናውናችሁት ተግባር የሚደነቅ ነው። በዚህ ኤግዚቢሽን ብዙ ደንበኞችን እንጠብቃለን። ወደፊት በኢትዮጵያ ውስጥ ማምረት እንፈልጋለን። ይህ ኤግዚቢሽን መዘጋጀቱ ለእኔ ብቻ ሳይሆን እዚህ ለተሳተፉ የፓኪስታን ኩባንያዎችም በጣም ጥሩ ነው። በአፍሪካ ብዙ የገበያ እድሎች አሉ። ለእኛ ደግሞ የገበያ ትስስር እንዲፈጠርልን የተመቻቸ መደላድሎችን ይዞልን መጥቷል። በዓለም አቀፍ ደረጃ ሀያ ሀገራት ላይ ምርቶቻችንን አቅርበናል። ተመልካቾቻችን በፓኪስታን የአፍሪካ ንግድ ልማት ኤግዚቢሽን ላይ የተሳተፉ የፓኪስታን ባለሀብቶች እንደገለጹት በተለይም አሁን ላይ በኢትዮጵያ እየተከናወኑ የሚገኙ ግዙፍ የልማት ፕሮጀክቶች መዋዕለ ንዋያቸውን እንዲያፈሱ እድል እንደፈጠረላቸው ገልጸውልናል። በዚህ ኤግዚቢሽን ላይ ታዲያ እነዚህ የፓኪስታን ባለሀብቶች ብቻ አይደሉም፣ ከሌሎች የአፍሪካ ሀገራት የመጡ ጎብኚዎችም ተገኝተዋል። በጣም ገራሚ ነው። ሁሉም የአፍሪካ ሀገራት ከፓኪስታን ጋር ያላቸውን ዲፕሎማሲያዊ ግንኙነት ያጠናክራል። ኤግዚቢሽኑ ብዙ ጠቀሜታ አለው። ወደዚህ ስንመጣ የምንገነባው ንግድ ነው። እዚህ የቀረቡትን ምርቶች ናይጄሪያውያን የሚወዷቸው ምርቶች ናቸው። በርካታ የገበያ እድሎችን ይፈጥራሉ። ፓኪስታናዊ ነኝ። አዲስ አበባ ከመጣው አንድ ዓመት ሆኖኛል። በዚህ ኤግዚቢሽን ላይ የሀገሬን ምርቶች ማይችያለው። ኤግዚቢሽኑ ለንግዱ ማኅበረሰብ ሀሳቦችን ለመቀያየር ይጠቅማቸዋል። የሀገራቱን ኢኮኖሚም ለማሳደግ ትልቅ ሚና አለው። ተመልካቾቻችን የዚህ ኤግዚቢሽን ዋነኛ ዓላማ የፓኪስታንና የኢትዮጵያን የንግድ ግንኙነት ማጠናከር ነው። ከዛም ባለፈ ደግሞ በአፍሪካ ምን አይነት የንግድ እንዲሁም የኢንቨስትመንት ምቹ እድሎች አሉ የሚለውን ለማሳየት ያለመ ነው። ይህ ኤግዚቢሽን የተጀመረው በትናንትናው ዕለት ነው። ዛሬና ነገ የሚቆይ ይሆናልም ተብሏል። ክቡራን ተመልካቾቻችን የሰዓቱ የቢዝነስ ዜና በዚሁ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።